አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ወዳወለ እንደሳራ ዩቲዩብ ቻናል ጓደኞቻችን እና ተከታታዮቻችን እንደናችሁ፣ ሰላም ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ። ዛሬ እንግዲህ በሚገርም አይዳ መጥቼላችኋለሁ። እሱ ምንድነው ሚስቴን ማስደሰት አለብኝ ብዬ አስቤ ነው ዛሬ። ዛሬ እንግዲህ ጀማል ፈርኒቸር ታውቃላችሁ፣ ጀማል ቲክቶክ ኮምቦልሻ፣ እሱ ዘንድ እና ተፈርኒቸሩ እቃ ሰአዳን የሚያስደስታትን አንድ ነገር ልገዛላን ነው እሱን ደግሞ ሰአድ ሸሪና ለሰአድ ትልቅ ሰርፕራይዝ አለ። ትልቅ የተባለ ማለት ነው። እሱንም እንግዲህ እሷን ይዘን ምን ሄድ ይሆናል። መጣች እንግዲህ ሰአድም እንደምትተዋት ሰአድ ካሜራ አለ እንዳለ ታውቂያለሽ። እና ዛሬ ላንቺ ትልቅ ሰርፕራይዝ አለኝ። የምፈልጊውን ነገር ይዤ ለመቅረብ ምወጁ ነው ብዬ ያስባለሁኝ። ከብር ታያው ከብር ታያው፣ ከብር አይ ከብር ከምር ነው። ትልቅ ሰርፕራይዝ አለኝ። ግን እዚህ ደሴ አይደለም ኮምቦልሻ ነው የምንሄደው። ገምች ከጀማል ጋር የሚገዛ እቃ ነው። ከፈለግሽ ገምች። ግን አንቺ የምትፈልጊው ነው፣ ወጁ ነገር ነው። ጀማል ቲክቶክ ማለት ነው። ከጀማል ቲክቶክ ኮምቦልሻ ፈርኒቸር ቤት ያው ኮምቦልሻ እና እሱን ብቻ ነው የምትፈልጊው አንቺ ሌላ ምወጁ ነገር አለ። ምወጁ ነገር በጣም ምወጁ። እንሄድና፣ ሰርፕራይዝ ነው በቃ። ግን እያሰብሽው፣ በቃ እንሄድ፣ እሺ? ግን ነው አይንሽ ነገር ነው በቃ። ግቢ፣ መኪና ውስጥ ግቢና ጠብቂኝ፣ ላውራቸው። እኔ ሁሉንም ላውራቸው። ምን እንደሆነ ለእናንተ አልነግራችሁም፣ ለእናንተም አልነግራችሁም። እንግዲህ እሷ ጋር ሰርፕራይዝ ምን ሆን ይሆናል? ሁላችንም እኔም እንግዲህ ያው ጀማልን በስልክ አውርቼ እጨርሻለሁኝ። ስለዚህ ወደ ጀማል እንሂድ። ሀያ ተከታለኝ። እንግዲህ ያው ጀማል ጋ ነው የምመጣው ብዬሸለ ደረስነ። በወዲያ ልምጣና ቆይ። ተዚ ጀምረሽ ነው መሸፈን ያለብሽ እሺ

አደንግ ቻ ይዞሽ ሰው ሁሉ ተመስጧል። በዛ ላይ ሰይ፣ አሁን እግሪሽን ከፍ አድርጊ። እንትኑ ላይ እዲቡ ላይ ደርሰናል። አሁንም አንድ ብሪክ። ምን አይነት ጥያቄ ነው? ይሄንን ልብሱን ነው ጀማል ጀማል ያው እንደነገርኳችሁ፣ ጀማል ጋር ነን። ረባል እንዳትገለጭ፣ እንዳትገለጭ ቆይ። ይኸው እንግዲህ ሰርፕራይዝ ላረግ ነው። ጀማል ፈርኒቸር ጋር እንግዲህ ሰርፕራይዝ ልትደረግ መጣለች። አንድ፣ ሁለት፣ ሶስት

በጣም ነው የሚያምረው። እያየሽልኝ እኮ አይደለም። በደንብ ደስ ብሎሻል። እኔ ያምራል

ዋው ታየኝ፣ እንኳን ተይ። የሳሎኑን ቀለም ቀይርና የሰው ቤት ቀለም ያው ጀማል እንግዲህ በአስተያየት ትሰጠናል ብዬ ከደሴ ጀምር የመጥቻለሁኝ። ቀንሰ ያው ጨርሰናል። አንተና ሌላ ነገሩ ዋጋ ምንም መናገር አያስፈልግም። በቅናሽ ዋጋ ከፈለጋችሁ እንግዲህ ጀማል ጋር ታገኛላችሁ። እኔ እንግዲህ ሚስቴን ሰርፕራይዝ አደረኩ፣ በአቅሜ ባለኝ ማለት ነው። ግዴታ ላይ ከፍ ማለት የለብኝም። በአቅሜ እንግዲህ እንደምታዋት ደስተኛ ሆናለኝ። ደግሞ እኔ የምፈልገው በዚህ ሰዓት ደስታዋን ማየት። አይ እንደው ወጪዋ እንኳ ትንሽ ናት። በእርግጥ ያው ከደሴ መምጣት ያስፈልግም ነበር። ያው ጀማል ጋር ለመግዛት ብዬ ነው የመጣሁት እና ያው ሰርፕራይዝ አደረግኳ፣ ደስተኛ ሆነች። እንግዲህ ሳራ እንደምታዋት ምንጣፍ ምንም አያደርግም። በቂያችን ነው። አይ አይ እንደው ተይው ታልክ እንጂ አይ ምንጣፍ አያስፈልገንም። ምንጣፍ አያስፈልገንም። አይሄድም ሲጀመር፣ ከረኑም አይገናኝም። አዎ ከረኑም እኮ ትንሽ አይገጥምም። አበባዋን ግን ማለት ነው ይቅርታ አድርጉልኝና

ምርጥ ነው። አዎ፣ ታምራለች ታምራለች። ሰርፕራይዝ

አፈልጊውም ይሄንን ምንድን ነው ነው ነው የምፈልጊው ነው ነው ነው ነው ምን ሆነሽ ነው? እኔ አሁን መጅለስ የመግዣ አቅም የለኝም። እኔ ቀልድ አይደለም። ይሄንን ነው የምገዛልሽ። ይሄንን ነው። ሰርፕራይዝ ደስ ብሎሻል።

ሰራብሽ ቦታ በቃ ፈለክሽ፣ ኪችን ልንገርሽ፣ እሺ። ሰርፕራይዝ አረብያ መጅልስ ብዙም እንትን አይለኝም፣ ሶፋ ነው እንጂ ምናም ነበር አለ ሶፋን፣ እሺ። ምንም የትም አልደርስም እኔ እንጂ አረብያ እኮ አላልኩም። ያንን እኔ ነኝ ያዘዝኩት፣ ግን ለቤተሰብ ነው የሆነች እቺ፣ ለቤተሰብ አድርስልኝ ብላኝ። ይሄ አበባ ነው የሚሰጠው ለእኔ እኮ፣ እግር መንገድ እኮ ነው። ይሄንን ይሄንን ማለት ነው ይሄን ሶፋ እኔ ቤተሰብ እሷ ለወስድን ይሄንን፣ ገብቶሻል። ከሌላ ቦታ ከምገዛ ይልቅ ጀማል ጋር ልግዛብየው፣ ዋጋውም ቅናሽ ስለሆነ ይሄንን የገዛሁት ለ እሷ ነው ገብቶሻል። ስለዚህ ከመጥቶ ሀይቀር ደግሞ ይሄንን አበባ ላንቺ ገዝቼ ሰርፕራይዝ ማድረግ አሁን ጥፋት አለብኝ እኔ ለሚስት አበባ፣ እሱን ለዘመድ ማለት ነው። ይሄ ለዘመድ እኮ የገዛ ብራቸው እኮ የገዙት እኔ አረብያ መጅልስ በአንተ ራስህ አሰርተህ ውሰድልኝ ስትለኝ ጊዜ እኔ ሌላ ቦታ አላሰራም አሰራም ብዬ እሱን እቃ ስለማውቀው ጥራቱ መጥቼ አሰራሁኝ።

ለምን? ታውልት ልጅ ይሄን አሁን እራሱ ሰጥቼሻለሁ ብትሉኝ አልወስደውም። ለምን? አያምርም፣ አያምርም። በቃ ጀማል ጫንልኝም አሁን መኪና ላይ ጫንልኝ። ይሄንን ሩቅ ቦታ ስለሆነ የምወስደው ውጫሌ ነው የምወስደው። አሁን ይሄንን ማለት ነው ጫንልኝ። በጣም ነው የሚያምረው። በነገራችን ላይ በጣም ነው የሚያምረው?

በቃ ይሠራል። ራሱ ይሰራ። ራሴ ሰርቼ እገዛላታለሁ። እራሴ ሰርቼ እገዛለሁ። አንተ ሰርፕራይዝ ብለህ የውሸት እኮ እኔ እኮ ግን ያምራል። እስኪ መልከቻው፣ ይኸው ኪንጉ እራሱ ይሄ ነው እኮ መልከቻው። እስኪ ይኸው በዚህ ትክክል ነው። ስሚ ሌላ ትዕዛዝ ስለሆነብኝ ነው ምን ነው ሸምት እኮ እንዴ? ስበሻት እኛ እንዴ? በቃ ይሄን ራሱን አሰራልሻለሁ። እሺ አሁን በቃ ካሜራማ